ቀይ ባሕር በዓለም ንግድ እንቅስቃሴ ውስጥ ትልቅ ድርሻ ያለው የውሃ አካል ነው። አስራ ሁለት በመቶ የሚሆነው የዓለም ንግድ በዚህ ቀይ ባሕር ላይ ይተላለፋል። በየዕለቱ ሸቀጦችና ነዳጅ፣ የተፈጥሮ ጋዝ የሚያመላልሱ ግዙፍ መርከቦችም የሚመላለሱበት ነው። ይህንን በዓለም ንግድ ውስጥ እጅግ ወሳኝ የሆነው ቀይ ባሕር ላይ ኢትዮጵያ ላለፉት ሶስት አስርተ ዓመታት የቅርብ ሩቅ ሆናለች ባለፉት ሰላሳ ዓመታት ስለ ባህር በር ማንሳት ነውር የነበረበት ጊዜም ታልፏል አሁን ላይ መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ለዓለም አቀፍ ማህበረሰብ እያሳወቀ ይገኛል ኢትዮጵያ በታሪኳ በህግና በመልክዓ ምድር ያላት የባህር በር ባለቤትነት መብት እንዲከበርላትም ድምጿን አጉልታ እያሰማች ትገኛለች። ሁሉም ኢትዮጵያዊ ለዚህ ስኬታማነት ማነት ድጋፍ ማድረግ እንዳለበት ከቲቪ ጋር ቆይታ ያደረጉት የዲያስፖራ አባላት ተናግረዋል። ለምሳሌ ዲያስፖራ አሁን ብዙ አክቲቭ የሆኑ ነገሮችን አድርገናል። ለምሳሌ ኖሞር እንቅስቃሴ ነበር፣ በዚህ በሃሽታክ ላይ እንደገና ደግሞ በአባይ ግድብ ላይ አሁን ብዙ ዲያስፖራዎች በቅርብ ጊዜ ቦንድ በመግዛት ሀገራችን ሲደግፉ ቆይተዋል። አሁን ደግሞ የህልና ግዴታችንም ስለሆነ የባሕራችንን ጉዳይ ያው እንቅስቃሴ አድርገን ለዓለም መንግስታት ማሳወቅ አለብን። የባህር በር ሸቀጥ አይደለም፣ ስትራቴጂክ አሴት ነው። ለንግድ፣ ለኢኮኖሚ፣ ለፖለቲካ፣ ለጂኦፖለቲካል ስትራቴጂ ሁሉ አሴት ነው። ይህን የሚመጥን አቅም መገንባት ያስፈልጋል። እያንዳንዱ ኢትዮጵያዊ በዚህ ጉዳይ ከመንግስት ጎን ከኢትዮጵያ ህዝብ ጎን መሰለፍ አለብን። ይሄ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው። ኢትዮጵያ ላለፉት ሶስት አስርተ ዓመታት ከባህር በር ተገላ መቆየቷ ኢኮኖሚዋ ላይ ያደረሰው ጫና ከፍተኛ ነው። የኢትዮጵያን ጥቅም የሚጋፉ ውሳኔዎችና ድርጊቶች ተፈጽሞ ኢትዮጵያ የባህር በር ላለፉት 30 ዓመት አጥታለች። ተፈጥሯዊ ባለቤትነት፣ ታሪካዊ ባለቤትነት ያላትን አገር ከባህር በር የመግፋት ሂደቶች ተሰርቷል። በዚህ መላ ኢትዮጵያዊ ተጎጂ ነው ማለት ነው። የኢትዮጵያ ዲያስፖራ በብዛት የሚኖርባቸው የሀገራት በርካቶቹ ማለት ይቻላል የባህር በር ያላቸው ናቸው። ከዚህም አንጻር ያውም የራስን የነበረ የባህር በር ማጣት ቁጭት ይፈጥራል። ዲያስፖራው በታላቁ ህዳሴ ግድብ ላይ ለሀገሩ ለሉዓላዊነት መከበር ያበረከተውን አስተዋጽኦ በባህር በር ጥያቄም አጠናክሮ መቀጠሉ ተገልጿል። ጠቅላይ ሚኒስትራችን ሲናገሩ ስሰማ በጣም ትክክለኛ የሆነ አካሄድ እየሄዱ ነው ያሉት። ይሄ ዲያስፖራ መደገፍ አለበት። የአንድ ሰው አይደለም፣ የሁላችንም አጀንዳ ነው። ባህር በር ያስፈልገላል። እኛ ዛሬ ሌላ ማለትም ኢትዮጵያዊ ሆኖ ኢትዮጵያዊ ሆኖ በትውልድ ከጎረቤት ሀገር ጋር ተባብሮ ኢትዮጵያ መጥቶ አሰብ የሌላ ሀገር ናት ቢል ፖለቲከኛ ካለ እኔ በጣም ነው የማዝደው ምክንያቱም ይሄ እናቱን አሳልፎ እንደመስጠት ነው የማየው፣ እህቱን አሳልፎ እንደመስጠት ነው የማየው። ስለዚህ ኢትዮጵያ ትልቅ ሀገር ናት። አሁንም ቢሆን ዲያስፖራው አንድ ሆነ። በዚህ ጉዳይ ላይ ምንም ጥያቄ የለም። ምንም ዓለም አቀፍ ማህበረሰቡ የባህር በር የሌላቸውን ሀገራት መፍትሄ በሚያገኙበት ጉዳይ ላይ ሲመክር የራሳቸውን የባህር በር ለማስመለስ ጥረት የሚያደርጉ እንደ ኢትዮጵያ ላሉ ሀገራት ትኩረት ሊነፈግ አይገባም ብለዋል።